አድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት ይህ ፕሮግራም ብዙ ሰዎች ጋር መድረስ እንዲችል አግዙን። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ዳግም በዚህ ሰዓት አዳዲስ ስፖርታዊ መረጃዎችን በተለይ ደግሞ ዝውውር ነክ ጉዳዮችን እያነሳን ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ ለማድረግ ስለመጣን እናም ስላገኘናችሁ እጅግ በጣም ደስ ብሎናል። የመጀመሪያ ጉዳያችን የምናደርገው አርሰናልን ነው። አርሰናል ለ2025/26 በእጅጉ ራሳቸውን ማጠናከር አለባቸው ከሚባሉ ራሳቸውም በየትኞቹ የመጫወቻ ቦታዎች ላይ ራሳችንን ለማጠናከር ይገባናል ብለው አካባቢውንም የለዩ በእነዚህ መጫወቻ አካባቢዎች ደግሞ እነማን ይሻሉናል የሚሉትንም የተጫዋቾች ማንነት ያወቁ መሆናቸው በሰፊው ሲነገር ነበረ። ታዲያ በአርሰናል በኩል ለ25/26 ከፍተኛ መጠናከር ወይም ከፍተኛ መሻሻል ስራ መሰራት አለበት ከሚባለው ቦታ አንዱ የፊት መስመር እንቅስቃሴ ነው። በዚህ የፊት መስመር እንቅስቃሴ ላይ የዝውውር መስኮቱ ለአስር ቀን እንደተከፈተ ሰሞን አርሰናሎች ቤንጃሚን ሼሽኮ ላይ የበለጠ ፍላጎት ነበራቸው። አንድ ጊዜ በሚስጥር ሌላ ጊዜ ደግሞ በይፋ የክለቡን ሰዎች የአርቢ ላይፕሲ ሰዎችን ሲያነጋግሩ ነበር እና የአርቢ ላይፕሲ ሰዎችም ለአርሰናል ቤንጃሚን ሼሽኮን መውሰድ የምትፈልጉ ከሆነ ልትወስዱ የምትችሉት እስከ 75 ሚሊዮን ፓውንድ የከፈላችሁ እንደሆነ ነው ብለዋቸዋል፣ ብለንም ስንነግራችሁ ነበረ። ያንን ባለበት አቆዩና ትኩረታቸውን ወደ ጎኮሬሽ አደረጉ። ጎኮሬሽ ላይ የበለጠ ትኩረት ያደረጉበት ዋነኛው ምክንያት በስፖርቲንግ ሊዝበን እና በጎኮሬሽ መካከል የተፈጠረውን ክፍተት የተፈጠረውን አለመግባባት ለመጠቀም እና መሀል ላይ የሚኖሩ ኦፖርቹኒቲዎችን ኤክስፕሎይት ለማድረግ በእርግጥ በመካከላቸው ክፍተት ከመፈጠሩም በፊት ቢሆን ለእኔ ለ2025/26 ብሎ አርሰናል ካሰባቸው ተጫዋቾች መካከል አንደኛው ጎኮሬሽ ነበር። ነገር ግን የቤንጃሚን ትንሽ ሆልድ አድርጎ ወደ ጎኮሬሽ የበለጠ ያዘ ነበለው። በክለቡና በተጫዋቹ መካከል ተገብቶ የነበረው ይሄ ጀንትልማን ዲል የሚባለው ነገር ፈረሰ ከተባለ በኋላ ጎኮሬሽ ቅሬታውን አሰማ ከተባለ በኋላ እንደውም እንዳመፅ የሚመስል ነገር ውስጥ ገባ ሲባል አርሰናል ተንደርድሮ ሄደ። በኋላም ቀናው። የእውነት ለመናገር ራሱ ጎኮሬሽን ቢሆን ከማንቸስተር ዩናይትድ ይልቅ ለአርሰናል መጫወትን እንደሚፈልግ ተናገረ። በሚቀጥለው የውድድር ዓመት የሰሜን ለንደን በቃ ኑሮ ይመቸኛል። ሰሜን ለንደኑን ክለብ አርሰናልን መቀላቀል ነው የምፈልገው እንዳለ ተደርጎ በፖርቹጋል ሚዲያዎች ተገለጸ። አሁን ዛሬ ቅድም እናንተን ካገኘን በኋላ የወጣው መረጃ የሚነግረን ግን አርሰናል በጎኮሬሽ ዝውውር ተስፋ እየቆረጠ ነው ጎኮሬሽን ለማስፈረም የጀመረውንም ጥረት እያቋረጠ ነው የሚል ነው። ቢያንስ አሁን በእርግጠኝነት መናገር የምንችለው የፖርቹጋል ሚዲያዎችም የእንግሊዝ ሚዲያዎችም እንደዚሁም ከእንግሊዝም ውጭ ያሉት ሌሎች ጋዜጦች በብዛት የሚያነሱት አርሰናል የጎኮሬሽን ዝውውር ለማድረግ የጀመረውን ጥረት ባለበት ትቶታል፣ ይልቁንም ወደ ሌሎች አማራጭ ተጫዋቾች አይኑን ማማተር ጀምሯል ነው። እንግዲህ ለምንድን ነው የተወው ወይም ለምንድን ነው ለማቋረጥ የተገደደው ያልን እንደሆነ የመጀ የመጀመሪያው ዋጋ አቅርቦ ነበር አርሰናል 46 ሚሊዮን ፓውንድ በቀጥታ ልክፈላችሁ፣ ከዛ በኋላ የልጁን ውጤታማነት አይች አይቼ ደግሞ የምጨምርላችሁ ገንዘብ ይኖርሃል ብሎ ነበር። ይህንን ስፖርቲንግ ሊዝበን ወዲያው ነው ውድቅ ያደረገው። ሁለተኛና የተሻሻለ የዝውውር ሂሳብና ሀሳብ ይዞ ይቀርባል ተብሎ በሚጠበቅበት ጊዜ ከስፖርቲንግ ሊዝበን ሰዎች የተሰማው አቋም አርሰናል ነገሩን እንዲያቋርጠው ወይም ነገሩን ባለበት እንዲተወው አስገድዶታል ነው። ይህንን ተጫዋች ከዚህ ባነሰ ዋጋ አንሸጥም ብለው የስፖርቲንግ ሊዝበን ሰዎች የቆረጡት ዋጋ አርሰናልን ተስፋ አስቆርጦታል። ስለዚህ የጎኮሬሽን ዝውውርን ባለበት ትቶ አሁን አይኑን ወደ ሌሎቹ አማራጮች እንደገና ማማተር ጀምሯል። ይሄ የአርሰናል ተስፋ መቁረጥ በጎኮሬሽ ዝውውር ላይ ለማንቸስተር ዩናይትድ ተጨማሪ እድል ይሰጣል ወይ እንግዲህ በቀጣይ የምናየው ነው። ማንቸስተር ዩናይትድም ወደ ቪክቶር ኦስሜን ወይም ደግሞ ወደ ኢኪቴኬ የበለጠ እያዘነበለ ነው ተብሏል። ጎኮሬሽን ማንቸስተር ዩናይትድን መቀላቀል እንደማይፈልግ ገልጿል። ግን አርሰናል ተስፋ ከቆረጠ ይሄ ልጅ ወደ ሌሎቹ ፈላጊዎቹ ክለቦች ሊሄድ ነው ወይ? ወደ እነ ዩቬንቱስ ሊሄድ ነው ወይ? ወይስ የምራ አሁን ስፖርቲንግ ሊዝበን የሚጠይቀውን ዋጋ ከፍሎ ጎኮሬሽን መውሰድ የሚፈልግ ክለብ ይኖራል ወይ? ይሄ የማንቸስተር ዩናይትድን ፍላጎት ሊያንሰራራ ይችላል። ማንቸስተር ዩናይትድ እንደገና ሊመለስ እና ጎኮሬሽን ለማግባባት ስፖርቲንግ ሊዝበን ጋር ለመደራደር እድል ሊሰጠው ይችላል። አርሰናል ግን ከጎኮሬሽ ተስፋ መቁረጥ በኋላ ወይም የጎኮሬሽን ዝውውር ለማቋረጥ ከተገደደ በኋላ አይኑን ያሳረፈው ኦሌዋትኪንስ ላይ ነው ሲባል ተሰምቷል። ኦሌዋትኪንስ አርሰናልን እንዲቀላቀል ጥር ላይ ጥረት ተደርጎ ነበረ። አልተሳካም። አልሆንም። ኦሌ ዋትኪንስ አሁን በክረምትን እንደገና የቤንጃሚን ሼሽኮ ነገር ተሞክሮ ሳይሳካ ሲቀር የኦሌ ዋትኪንስ ዝውውር እንደገና እንዲመጣ ከተደረገ የጎኮሬሽ ዝውውር ላይ ተስፋ ሲቆረጥ ኦሌ እንደገና ወደ ማሰብ ከገባ አርሰናል ምናልባት በጎኮሬሽና በቤንጃሚን ሼሽኮ ዝውውር ላይ ተስፋ መቁረጡን ያሳያል ወይ ይሄ ልጅ ፕሪምየር ሊጉን ያውቃል በፕሪምየር ሊጉ ልምድ አለው በፕሪምየር ሊጉ ጥሩ ጎል የማስቆጠር አቅም አላቸው ከሚባሉ ተጫዋቾች መካከል አንዱ ሊሆን ይችላል ኦሌ ዋትኪንስ ነገር ግን እድሜውስ ለምን ያህል ጊዜ ከዚህ በኋላ ለአርሰናል ሊጠቅምና ሊጫወት ይችላል ሌላው ቀርቶ ኦሌ ዋትኪንስን ለመሸጥ አስቶንቪላ የሚወስን ከሆነ የሱስ የመሸጫ ዋጋ እውነት እዛ ላይ የተወሰነ ነገር ጨምሮ ቤንጃሚን ሸሽኮን ማስፈረም አይሻልም ወይ ሀያ ሁለት ዓመቱ ልጅ እሱ ላይ ትንሽ ጨምሮ ጎኮሬሽን አሳምኖ የአርሰናል ተጫዋች ማድረግ አይሻልም ወይ የሚሉ ተቺዎች አሉ እና እነዚህ ተቺዎች በአርሰናል በጎኮሬሽ ዝውውር ተስፋ ቆረጠ አይኑንም ኦሊ ዋትኪንስ ላይ አሳረፈ ሲባል በጣም ቅር ያላቸው የክለቡ ደጋፊዎች ናቸው በአብዛኛው በጉዳዩ ላይ ሀሳብ እየሰነዘሩ የሚገኙት ነገር ግን አርሰናል ከጎኮሬሽ ወደ ዋትኪንስ ብቻ ሳይሆን ሌሎች አማራጭ ተጫዋቾችንም ማሰብ ጀምሯል ተብሏል። ለምሳሌ የሁሊያን አልቫሬዝን ጉዳይ በተወሰነ ደረጃ ለመነካካት መሞከር ግን ኦሊ ዋትኪንስ ላይ ተንደረደረ እንደተባለው ወደ እንትና ይሄድ አይደለም ወደ ሁሊያን አልቫሬዝ እየሄደ አይደለም። ከሁሊያን አልቫሬዝ በተጨማሪ ደግሞ እንደዚሁ ሁጎ ኢኪቴኬንም በተወሰነ ደረጃ ለማየት መሞከር እነዚህ እነዚህ ነገሮች ያዋጣሉ ወይ ያስኬዳሉ ወይ? አርሰናል እስከ መቼስ ነው በእንደዚህ ያለ የዝውውር ዥዋዥዌ ላይ የሚቆመው? አንዱን ታርጌቱን በትክክል አድምቶ መጨረስ አይሻለውም ወይ የሚል አስተያየት የሚሰጡ ሰዎች አሉ እና አርሰናል ከዝውውር አተገባበር ጋር በተያያዘ ዘወሮስ ቲም ብለው የገለጹት የራሱ ደጋፊዎች አሉ። እንደዚሁም ደግሞ ምንድን ነው አርሰናል ያሰበውን ነገር ለመጨረስ ሊቨርፑል እንደሚያደረገው፣ ሲቲ እንደሚያረገው፣ ቼልሲ እንደሚያረገው፣ ሌላው ቀርቶ ማንቸስተር ዩናይትድ በማቲያስ ኩና ዝውውር ላይ እንዳደረገው በቃ የሚፈልገውን አንዱን ተጫዋች ያውም አጥቂ የግድ ነው ከተባለ የሚያስፈርመውን አጥቂ ቶሎ ብሎ መጨረስ ለምንድን ነው የማይችለው? ጀምሮ መጨረስ ጀምሮ ተስፋ ቆረጥኩ ማለት የት ድረስ ያስኬዳል? የሚል ሀሳብ ነው የሚሰጡት። ለምሳሌ አንደኛው አስተያየት ሰጪ አውር ማኔጅመንት ደዝ ኖት ኖ ዋት ዘይ ወንት፣ ይህንን አስተያየት የሰጠ ሰው አለ። ለምሳሌ የእኛ አስተዳደሮች የእኛ የክለቡ አመራሮች ምን እንደሚፈልጉ አያውቁም፣ የሚፈልጉትንም እንዴት ማግኘት እንዳለባቸው አይረዱም የሚል አስተያየትን ሰጥቷል። ሌላኛው የአርሰናል ደጋፊ ሆነው በዚህ የዝውውር ዥዋዥዌ ላይ አርሰናልን ካገኘው በኋላ በተለይ ጎኮሬሽ ላይ ተስፋ ተደርጎ ነበረ እሱም ተስፋ ለመቁረጥ ፍጥነታቸው ነው የሚለው እሱ ለምሳሌ አሁን ቤንጃሚን ሸሽኮ ላይ ነበረ የተወሰነ ቀናት ያሳለፉት። እሱን ባለበት አቆይተው ወደ ጎኮሬሽ አዘነበሉ። የጎኮሬሽ የዝውውር ሂደት ባንዴ እንደዚህ በፍጥነት ተስፋ የሚቆረጥበት ነው ወይ? ሻጭ ክለብ ማንኛውንም ሀሳብ ሊያቀርብ ይችላል። ገዢ ክለብ ግን የሻጭን ክለብ ሀሳብ ለማግኘት የእሱን ስምምነት ለማግኘት የተለያዩ መንገዶችን እየሞከረ እዛው አካባቢ እያንዣበበ አዳዲስ ሀሳቦችን እያቀበለም እየሰማም እየወሰደም ይጸናል፣ እንጂ አቋርጦታል፣ ትቶታል ለመባል ይህንን ያህል መፍጠን ትክክል ነው ወይ? እና የሚፈለገውን ስታርጌት በዚህ አካሄድ ማሳካት ይቻላሉ የሚል አስተያየትን ሰጥተዋል። ስለዚህ ይሄ በአርሰናል ደጋፊዎች ዘንድ ያልተወደደ ግን የእንግሊዝም የፖርቹጋልም ሚዲያዎች አርሰናል በጎኮሬሽ ዝውውር ላይ ተስፋ መቁረጡን እየነገሩና ያሉት የበለጠ አሁን ትኩረቱን ወደ ኦሌ ዋትኪንስ አሳርፏል ነው። ደግነቱ ትቶ አይተዋቸውም። ወደ ጎኮሬሽ ከነጎዳ ተመለሰ ሲባል ልትሰሙ ትችላላችሁ። የቤንጃሚን ሸሽኮን ነገር እንደገና ሲያንቀሳቅሰው ልታዩ ትችላላችሁ። ምክንያቱም አሁን ጥር ላይ ኦሌ ዋትኪንስን ነበር ሲል የነበረው ጥር ላይ ታርጌት ያደረገውን ተጫዋች በማነጋገር አይደለም። ክረምት ላይ የጀመረው እሱን ትቶ ቤንጃሚን ሸሽኮ ነው ያለው፣ እሱን ትቶ ጎኮሬሽ ነው ያለው። የሁለቱ ላይ ደስ ያላለው ነገር ሲኖር በተለይ ከዋጋ አንጻር ተቀባይነት የለውም የቀረበው ጥያቄ ብሎ ሲል ነው ወደ ኦሊ ዋትኪንስ እየተመለሰ ያለው። ስለዚህ ወደ ዋትኪንስ ከተመለሰ ወደ እነ ጎኮሬሽ እና ወደ እነ ቤንጃሚን ሼሽኮ የማይመለስበት ምክንያት አይኖርም። ግን መቼ ያደርገዋል የሚለውን ግን ያርሰናል ደጋፊዎች የእውነት ለመናገር በስጋት ውስጥ ሆነው እየጠበቁት ይገኛሉ። አርሰናል እንግዲህ ወደ ሌሎች አማራጮች ከጎኮሬሽ፣ ከቤንጃሚን ሼሽኮ፣ ከኦሌ ዋትኪንስ ምናልባት ከሁሊያን አልቫሬስ በተጨማሪ ሌሎች አማራጮችንም እንደዚሁ ማየትና ግን ያየውን አማራጭ ቶሎ ብሎ መጨረስ ይጠበቅበታል ብለው ነው እነሱ እያስቀመጡ ያሉት። ይሄ ከአርሰናል ጋራ የተያዘው ጉዳይ ነው። ማንቸስተር ዩናይትድን ስንመለከት ከማንቸስተር ዩናይትድ ጋር የተያያዙ ብዙ ጉዳዮች ናቸው ያሉት። አንደኛው ጉዳይ የሚሆነው የቀድሞ የማንቸስተር ዩናይትድ ምርጡ የመሃል ተከላካይ ሪዮ ፈርዲናንድ በ2025/26 የውድድር ዓመት ማንቸስተር ዩናይትድ በፕሪሚየር ሊጉ ስንተኛ ሆኖ ቢያጠናቀቅ አይ ሆነላቸው፣ ተሳካላቸው እንደሚባል የራሱን አስተያየት አስቀምጧል። እንደ ሪዮ ፈርዲናንድ አገላለጽ ከሆነ ለማንቸስተር ዩናይትድ የ2025/26 የውድድር ዓመት የውጤት ሊባል የሚችለው ስድስተኛ ሰባተኛ ወይም ስምንተኛ ደረጃን ይዞ ማጠናቀቅ የቻለ እንደሆነ ነው። እነዚህ ቦታዎች የዘንድሮን የውድድር ዓመት 15ኛ ሆኖ ከማጠናቀቁ አንጻር እንደ ትልቅ መሻሻል ሊቆጠሩ ይችላሉ ነው 15ተኛ ደረጃን በ2024/25 የውድድር ዓመት ይዞ ያጠናቀቀ ማንቸስተር ዩናይትድ ስድስተኛ ቢሆን ቢግ ኢምፕሩቭመንት ሰባተኛም ቢሆን እንደዛው። በቃ እስከ ስምንተኛ ያለውን ደረጃ ይዞ የማጠናቀቅ ግዴታ እንዳለበት አሞሪም ይሰማኛል። ከዚህ አንጻር ነው ታርጌት ማድረግ ያለባቸው። ከዚህ በላይ ያለውን ቶፕ ፎር ሆኖ የማጠናቀቅ ወደ ዋንጫ ፉክክር በቀጥታ መግባት በጣም በጣም በጣም የተለጠጠ ጉጉት ነው። ስለዚህ ሪያሊስቲክ እንሆን። ሪያሊስቲካ ማንቸስተር ዩናይትድ የአሁን በተጫዋቾች ዝውውር ላይ ከበረታ እንደ ማቲያስ ኩና አይነት ዝውውሮችን ወደ ኦልድ ትራፎርድ የሚመጡ ተጫዋቾችን በጥራት ማከናወን የሚችል ከሆነ ማንቸስተር ዩናይትድ ስድስተኛ፣ ሰባተኛ እና ስምንተኛ ደረጃን ይዞ ያጠናቅቃል። ያ ለሩበና ሞሬ መፎይታ ይሆናል። ያ ማንቸስተር ዩናይትድ በ2028 ድረስ የፕሪሚየር ሊጉን ዋንጫ ለማሸነፍ ለያስቀመጠው ግብ መሳካት ትልቅ ትልቅ እመርታ ይሆናል ይላል። ይሄ የሪዮ ፈርዲናንድ ሀሳብ ነው። የእናንተስ ስድስተኝነት ሰባተኝነት ስምንተኝነት በማንቸስተር ዩናይትድ ቤት ውስጥ እንደ በቂ ሊቆጠር ይችላል ወይ የሚለውን ነው እያነሳን ያለ ነው። ሁለተኛው ከማንቸስተር ዩናይትድ የሚሰናበቱ ተጫዋቾች በቁጥር ምናልባት ሊጨምሩ ይችላሉ ነው። እንግዲህ ሰሞኑን በጣም አነጋጋሪ ከነበሩት ነገሮች መካከል አንደኛው ኦናና በሌላ ሀገር ቫኬሽን ላይ ያለ ለካሜሮን ብሔራዊ ቡድንም አገልግሎት እየሰጠ በነበረበት ጊዜ ከአንድ ሪፖርተር ጋር ተገናኝቶ ነበረ እና ያ ሪፖርተር ለአንድሬ ኦናና ያቀረበው ጥያቄ አለ ያቀረበው ጥያቄ የሚለው ምንድን ነው? የ2025/26 የውድድር ዓመትን ወይም መጪውን የውድድር ዓመት ከማንቸስተር ዩናይትድ ጋር ትቀጥላለህ ወይ? የማንቸስተር ዩናይትድ ሆነ እናይሃለን ወይ ብሎ ጠየቀ። አሁን ይሄ ልጅ ከማንቸስተር ዩናይትድ ጋር ኮንትራት አለው። ከማንቸስተር ዩናይትድ ጋር ኮንትራት እያለው አዎ የማንቸስተር ዩናይትድ ተጫዋች ነኝ ብሎ ማረጋገጥ አልቻለም። ይልቁንም ለሪፖርተሩ ጥያቄ የመለሰው መልስ አላውቅም እንግዲህ የሚሆነውን እናያለና የሚል ነው። ስለዚህ አላውቅም ማለት የሚሆነውን እናያለን ማለትም የሚሰጠው ትርጉም ወይም የተተረጎመው ይሄ ልጅ በማንቸስተር ዩናይትድ ስለመቆየቱና ስላለመቆየቱ እርግጠኛ አይደለም። እንደውም አንዳንዶቹ ጋዜጠኞች ምን አሉ? አንድሬ ኦናና ከማንቸስተር ዩናይትድ ሊወጣ እንደሚችል ፍንጭ ሰጠ ብለው ነው ያስቀመጡት። ይሄንን በእርግጥ እንደ ፍንጭ መስጠት እንወስደዋለን ወይ? እውነት ነው። ይሄ ልጅ የማንቸስተር ዩናይትድ ተጫዋች ነው። ከማንቸስተር ዩናይትድ ጋር የሚያስቀጥል ኮንትራት አለው። ስለዚህ ያው የማንቸስተር ዩናይትድ ተጫዋች ነው። ምንም የተቀየረ ነገር የለም። የማንቸስተር ዩናይትድ ተጫዋች እቀጥላለሁ። በእግር ኳስ የሚመጣ ማንኛውም ነገር ካለ እሱን ዊልሲ እናያለን ምናምን ማለት እና ወደ መቆየት አዘን ብሎ መናገር ይችል ነበረ። እሱ ግን ወደ መቆየት ከማዘንበል ይልቅ ወደ መለያየት አዘንብሎ ወይም የመለያየት ስሜቱን በሚያጎላ መንገድ ተናግሯል ነው። ስለዚህ አንድሬ ኦናናና ማንቸስተር ዩናይትድ የሚለያዩ ከሆነ ተርሰገን ምናልባት ከባርሴሎና ወደ ማን ዩናይትድ ተብሎ ነበረ፣ ግን ከሌላ ትልቅ ክለብ ጋር ስምምነት ላይ እየደረሰ ነው ተብሏል። ኤሚ ማርቲኔዝ የማንቸስተር ዩናይትድ ግብ ጠባቂ መሆን ይፈልጋል። ዛሬ ከሰዓት በኋላ የአንድሬዮናና ይሄንን ማለት ተከትሎ ኤሚ ማርቲኔዝ የቀድሞ የአስቶን ቪላ ግብ ጠባቂ ወደ ማንቸስተር ዩናይትድ ግብ ጠባቂነት ሊዘዋወር እንደሚችል መረጃዎች ወጥተዋል። ሌላው ማንቸስተር ዩናይትድ ለራስመስ ሆይለን ዝውውር ዋጋ ቆርጧል አሉ። ኢንተር ሚላን ይሄንን ተጫዋች የራሱ ማድረግ ይፈልጋል። ወደ ሳንሲሮ መውሰድ ትልቅ ትልቅ ትልቅ ፕሮግራሙ ነው በዚህ ክረምት የተጫዋቾች የዝውውር መስኮት። ስለዚህ ማንቸስተር ዩናይትድ ራስመስ ሆይሉንን መውሰድ የሚፈልግ ከሆነ ኢንተር ሚላን 38 ሚሊዮን ፓውንድ ሊከፍለኝ ይገባል ብሎ ዋጋ ቆርጦለታል። ራስመስ ሆይሉን በማንቸስተር ዩናይትድ አሁንም የመጀመሪያ ተሰላፊ ለመሆን መፎካከር እፈልጋለሁ ሲል ነበር የነበረው። አሁን ግን ወደ ኢንተር ሚላን የመሄዱ እድል ኢንተር ሚላንም አምርሮ ስለመጣ ማንቸስተር ዩናይትድም ዋጋ እየቆረጠ ስለሆነ ማን ዩናይትድንና ራስመስ ሆይሉን አንድ ላይ የማየት እድላችንን ጠባብ ያደርገዋል። አንቶኒን በተመለከተ ማንቸስተር ዩናይትድ ከዩቬንቱሱ ተጫዋች ከዲያዝ ጋር እንትን እያለ ነው፣ እየተደራደረበት ነው። በስዋፕ ዲል ማለት በቅያሪ መቀየር የምንችልበት ዳግላስ ሉዊዝ ጋራ በቃ ምፈልገዋለሁ ብሏል እና ዳግላስ ሉዊዝን ወደ ኦልትራፎር ለመውሰድ አንቶኒን መስጠት በማንቸስተር ዩናይትድ በኩል እየታሰበበት ነው የሚገኘው። እንግዲህ የዩቬንቱስን አማካኝ ተጫዋች ዳግላስ ሉዊዝን ማንቸስተር ዩናይትድ ለመውሰድ በቀጥታ ገንዘብ ከመክፈል ይልቅ እንደ አንቶኒ አይነት ተጫዋቾቹን ከእሱ ጋር እንዲቀጥሉ የማያስባቸውን እና የማይፈልጋቸውን ተጫዋቾች የዝውውሩ አካል አድርጎ የመስጠትን ሀሳብ ይዞ ዩቬንቱስን አፕሮች እያደረገ ነው የሚሉ መረጃዎች ወጥተዋል። ይህንንም አይተናል ለማለት ነው። ስለዚህ ከተጫዋቾች ዝውውር አንጻር አሁንም አሁንም ድረስ በጣም እያነጋገረ የሚገኘው የሊቨርፑል ቁርጠኝነት ነው። ሊቨርፑል ቅድም ስንነግራቸው የነበረውን የጎርደን ዝውውር በመቶ ሚሊዮን ፓውንድ የማጠናቀቅ ፍላጎቱ የምር መሆኑን የራሱ የክለቡ ልሳኖችም እየተናገሩ ይገኛሉ። በጣም በጣም በጣም በጣም ጠንካራ የሆነ ራስን የማጠናከር እንቅስቃሴ ላይ ይገኛል ሊቨርፑል። እስካሁን ድረስ ካነጋገሩን የበለጠ ብዙ ትኩረት ከወሰዱ ዝውውር ቡድኖች መካከል የትኞቹ ለማን የተሳኩ ነበሩ የሚለውን የተወሰነ ግሬዲንጉን እኔው ወይም ምን አይነት ማርክ ተሰጣቸው። ለምሳሌ የፍሎሬን ዊርስ ወደ ሊቨርፑል የሚያደርገው ዝውውር 116 ሚሊዮን ፓውንድ በአጠቃላይ ሊቨርፑልን የሚያስወጣ ዝውውር ነው ተብሏል። ለዚህ ተጫዋች ዝውውር ባየር ሊቨርኩሰን የሚሰበስበው 116 ሚሊዮን ፓውንድ በጣም ብዙ ነው። ለብሪታንያ የዝውውር ሪካርድም ጭምር ነው። ስለዚህ ባየር ሊቨርኩሰን በዚህ ዝውውር ላይ በጣም ተጠቃሚ ሆኖ ነው የታየው ኤ ፕላስ ተሰጥቶታል በዝውውሩ ለሊቨርፑል ቢ ፕላስ የተሰጠው ሲሆን ለተጫዋቹ ለዊርትስ ደግሞ ኤ ተሰጥቷል ከባየር ሊቨርኩሰን ይልቅ ለሊቨርፑል መጫወት ይሻላል እድገት ነው ለሱ ሊቨርፑል ግን በጣም በጣም ከፍተኛ ገንዘብ እንዳወጣ ይመስለኛል የተሰማቸው ከዛ ውጭ ሌላ ትልቅ የሚባል ዝውውር የኬቨን ደብሮይነ ነው ኬቨን ደብሮይነ ከማንሲቲ ወደ ናፖሊ ሄዷል በነጻ ዝውውር ነው የሄደው ማንቸስተር ሲቲ ይህን ልጅ ሁለተኛው በነፃ ነው። ኬቨን ደብሮይነን በሚገባ በሚገባ ተጠቅሞበታል። ስለዚህ ለማንቸስተር ሲቲ ከዚህ በላይ ኬቨን ደብሮይነን ማቆየት ያን ያህል ጠቃሚና አስፈላጊ ነው ተብሎ አይታመንም። ቢ ነው የተሰጠው ለናፖሊ ይህን ልጅ ለመውሰድ ቢ ፕላስ ተሰጥቶታል። ኬቨን ደብሮይነ ግን ኤ ፕላስ ነው። ምክንያቱም ባለፉት ሶስት ውድድር ዓመታት ሁለት ጊዜ የጣሊያን ሴሪ ኤን ያሸነፈውን ክለብ ናፖሊን በዚህ በማንቸስተር ሲቲ ይበቃሃል በተባለበት ጊዜ ጉዳት እየተደራረበበት እንደሆነ ባየንበት ጊዜ ይሄ ልጅ ናፖሊን የጣሊያንን ሴሪኤ ያሸነፈውን ክለብ መቀላቀሉ ለሱ በጣም በጣም በጣም አሪፍ ነው። እንደገና ደግሞ ዲሎቹም በጣም ጥሩ ናቸው ተብሏል። ታይጃኒ ራይንደርስ ሌላው ማን ሲቲን የተቀላቀለ ተጫዋች ነው። ለኤሲ ሚላን ቢ ነው የተሰጠው፣ ለማንቸስተር ሲቲ ኤ፣ ለተጫዋቹ ግን ኤፕላስ ነው። በነገራችን ላይ ከጋርዲዮላ ጋር መስራትን ከወዲሁ እጅግ እጅግ በጣም ወዶታል ተብሏል። ይሄ ተጫዋች ከዛ በተጨማሪ የራያን አይት ኑሪ ከወልቭስ ወደ ሲቲ የተዘዋወረ ተጫዋች ነው። 31 ሚሊዮን ፓውንድ የተከፈለበት ነው። ለሻጭ ክለብ ለወልቭስ ቢ ነው የተሰጠው። ለገዢ ማንቸስተር ሲቲ ኤ ተሰጥቶታል። ለተጫዋቹ ኤ ፕላስ ነው። ኢትስ አ ቢግ ፕላስ። በነገራችን ላይ ለአይስኖሪ ማንቸስተር ሲቲን መቀላቀል እና ከወልቭስ ወደ ማንቸስተር ሲቲ ተጫዋችነት መቀየር በጣም በጣም በጣም ትልቅ ዝውውር ነው። ሊያም ደላፕ ቼልሲን የተቀላቀለበት በ30 ሚሊዮን ፓውንድ እናገኛለን። ከኤፕሲሽ ታውን ሻጭ ክለብ ሲ ተሰጥቶታል። ገዢ ክለብ ቢ ፕላስ ሊያ ደላፕ ደግሞ ኤ ነው ያገኘው። የማቲያስ ኩና ለወልቭስ ቢ ፕላስ ነው ለማንቸስተር ዩናይትድ ቢ ነው ለማቲያስ ኩና ደግሞ ቢ ማይነስ ነው የተሰጣቸው። እንግዲህ በዚህ ክረምት ከተደረጉ ዝውውሮች መካከል የተወሰኑትን መርጠን ለማን ዝውውር የበለጠ ክብር ተሰጠ፣ ለማን ዝውውር የበለጠ ትልቅ አሪፍ ነገር አደረግ ተባለ የሚለውን ይጠቁምልን ያሳይልን ከሆነ ብለን ይህንን ማምጣታችን የትሬንት አሌክሳንደር አርኖልድን ብንነግራችሁ ለምሳሌ ለሊቨርፑል ዲ ነው የተሰ ለሪያል ማድሪድ ኤ የተሰጠው ሲሆን አሌክሳንደር አርኖልድ በዚህ ዝውውር ላይ ቢ ማርክ አግኝተዋል። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ደግሞ ሌሎች አዳዲስ ነገሮችን ይዘን ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።